እንደዚህ ሰላልክኝ መኖር የሚያጓጓ ይመስል በደንብ ነው የሚያጓጓ። እስኪ አስበው፣ ራሳቸውን ላንተ ብለው ከሰጡ ለአንተ ብለው ብዙ ነገር ካደረጉ ከሚወዱህ ሰዎች ተለይተህ ራስን ልታጠፋ ወሰንክ። ሰው ከዚህ በላይ የራሱ ወዳድነት አለ? የነሱ ደግሞ አስመሳይነት። በቃ ሙት፣ ወቃሽ አትሆን። ሙት የሚወቀስ ቢሆን እኔ ቤተሰቦቼን እድሜ ልኬን ረግማቸውና ወቅሳቸው ነበረ። አልገባኝም ሞተው ብሎ አይ የለም አድርገው ብኝ ቆይ፣ ማን ምንድን ለምንድነው የማትነግረኝ? ስንቴ ልንገረ ቅዱስ ነኝ አልኩ እኮ። ያው ስሜ መኖር ያልቻል ኩርኩስ ኪራ ራሱን ለማጥፋት ሙከራ አደረገ። አባቱ ያስገባውን ቃል አፈረሰ። ሰኒ ከደረጃ ላይ ወርቃ ራሷን ሳተች። ሰላም ጤና ይስጥልኝ። ውድና የተከበራችሁ ኢትዮጵያዊ ትውልድ ኢትዮጵያን በያላችሁበት የፈጣሪ ሰላምታ ይድረሳችሁ ያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ጽናት ክፍል ስልሳ ዘጠኝ ተለቀቀ። ቤተሰቡ የቴቴን ሰልስት ለማውጣት ተሰብስበዋል። የኪራ አባት ይቅርታ ልጅ በድ ያህለው ሶስት አመት ሙሉ ስለሸሸኩ ይለዋል። ይቅርታ አባዬ፣ ምንም ችግር የለውም። ምን አልካንተ አባዬ ነው ያልከኝ፣ ሁለተኛ አባዬ ብለህ ትጠራኛለህ ብዬ አላሰብኩም ነበር ይለዋል። ምንም ችግር የለውም፣ ምናልባት እናንተ ያልነገራችሁኝ መቋቋም ስለማልችል ይሆናል። ፈጣሪ የፈቀደው ነገር ሁሉ ሆኗል እና ምንም ማለት አይደለም። ቤተሰቡም ያንን ተከትሎ ሁላቸውም ይቅርታ ጠይቀውታል። ጋሸም ቀጥሎ ብቸኛ ልጄን አደራ፣ ኪራን ላንተ ነው የሰጠሁ በማለት ለክብሮም ያስረክባል። ጋሸ ቀጥሎም ጽናትን አደራ የእኛን ትእዛዝ ለመፈጸም ብላ ነው ያንተ የደበቀችህና፣ እንዳትተዋት እሷ መሸጋገሪያ ድልድይ ናት ይላል፣ የሕይወትህ ፋና ናት። ጋሸ ኪራንና ጽናትን ቃል አስገብቷቸዋል። በደስታም በሐዘንም እንዳትለያዩ ይላል። ኪራም ያለ እሷ ባዶ ነኝ፣ እሷንማ መቼም አልተዋትም። እምሩና ጽናት የጋሸና የኪራ መስማማት እጅጉን አስደስቷቸዋል። እምሮ ዛሬ የሰርግሽ ቀን ነበረ አልደበረሽም አደል ትላለች። ጽናትም ከሞት የሚያመልጥ ነገር የለም፣ ስለዚህ ፈጣሪ የፈቀደው ሆኗል ትላለች። ክብሮም እና ሰኒ ሳሎን ተቀምጠዋል። ስልኳን እያየች ከት ብላ ትስቃለች። ክብሮም ለምን እንደምስቅ ይጠይቃታል። አይ ምንም ወዲ ነው ትለዋለች። ሰኒ ነው አደል ስምሽ? አዎ፣ ምን ነው? እሱም በተራው ከት ብሎ ስቆባታል። ሰኒም ለምን እንደሳቀ ትጠይቀዋለች። ምንም በማለት ይመልስላታል። የመልስ ምት መሆኑ ነው እሱም አዎ ናሆም እና ኪራ ናሆም ኪራን ተጽናና ሆይ ተመቸው ሆይ የቤትመቤት መቤት መሆኑ ይለዋል ካልሆነ ቀሚስና ነጠላ ላምጣልህና ለብሰክ ትቋጫለህ እያለ ቀልዱን ጀምሮታል ሰኒና ክብሮም በሀሳብ ስላልተስማሙ ቤተሰቡ ላይ የባህሪ ለውጥ አመታለች ምን ብሏት ነው እያሉ ይጨነቃሉ ስለ ሰኒ አጥብቆ ይጠይቃል። ማወቅ እፈልጋለሁ። ምን ብልሃት ነው ያስቀየምካት? ነገን ጠራትና ይቅርታ ጠይቃታለህ ይሉታል። ሰኒ ወደ እነ ጽናት መጥታለች። ለእንግዶች ምግብ እየሰሩ ስለነበረ ክብሮም ሰኒን ማወቅና መመርመር ይፈልጋል። ሰኒ ኪችን ስለነበረ ምስር ወጥ እጅጉን ይጣፍጣል። አውደ አመት አውደ አመትም ይሸታል። ከሰሪዋ ነው ማለት የሙያ ሲኖርህ የሽሮ ቁሌትም ዶሮ ዶሮ ያስብላል። እዚህ ጋር ግን የመስታወት ቁሌት ነው የምታየኝ። ምን ማለት ነው? አይ ምንም፣ ከወጡ በላይ ለመልክሽ ጊዜ የምታሳልፍ ይመስሎኝ ነው። የብዙ ሙያ ባለቤት ነኝ ትለዋለች። እሱም እስኪ ይሄንን ወጥ ለመስራት ምን ምን ቅመም ተጠቀምሽ ስትለው፣ ኮሰረት ብለዋለች። እጅጉን ስቆባታል። ለተቀባት እጅጉን ተናዳለች። እኔ ከታች ወደ ላይ ስትመጣ ደረጃ ላይ ወርቃ እግሯን ተሰብራ ራሷንም ስታለች። ታኒ ከቆይታ በኋላ ራሷን አውቃለች ጽናትም አልጋ ላይ አስተኝታታለች። ክብሮም የከተኛችበት ክፍል ክብሮም ልብስ መቀየር ይፈልጋል። ታዲያ እሷ ተኝታ ስለነበር መሸፈን ስላለበት ሊሸፍናት ሲሞክር ገልጣዋለች። ክብሮም ሊሸፍናት ሲሞክር እሷ ነቅታለች። ከደረጃ ወድቄ አልሞ ትልቅ ስል አሁን ደግሞ በር ውረህ ልትገሌ ነው ወይ ስትል ተናግረዋለች። እስኪ ተረጋጊ፣ የሴት ልጅ ረጋ ስትል ነው እና ደስ የሚለው። መጀመሪያ ላስረዳሽ፣ ልብስ ልቀይር ስለነበረ ስትነቂ አንቺ እንዳትረበሽ ብዬ ልሸፍንሽ ነበር ሲል አስረድቷታል። ሮምን ማየትም ሆነ ማውራት አትፈልግም። በሀሳብ ያልተግባቡት ክብሮምና ሰኒ አሁንም ነቆራቸው እንደቀጠሉ ነው። እኒህ እግሯን ተሰብሯ ስለሆነ ከእሷ ቤት የሚያደርሳቸው ትፈልጋለች ጽናት መሄድም አትችልም። እምሩም ክኒኔን ልውሰድና እኔ አደርስሻለሁ ትላለች። ክብሮም ስላለ እባክህ አንተ ትሻላለህ ከቤት አድርሳት ትላለች ጽናት። እኔ ከሱ ጋር አልሄድም በማለት አይስማሙት። ክብሮምና ሰኔ ጭቅጭቃቸውን ቀጥለዋል። በሌላ በኩል ኪራ ወደ አባቱ ይደውልና ደህና ነኝ እደውላለሁ ይለዋል። ኪራ አባቱ ቃል ያስገባውን ክዷል። ትናንትና ደካማ ነው ያላችሁኝ፣ ዛሬ ጠንካራ ነው ብትሉኝ አልሰማችሁም። እናንተም እንደኔ እያስመሰላችሁ ነው ይላል። የሆነ ራሱን መርዙ የሚገልበት መድኃኒት ይዟል። አንድ መንገደኛ የደከመውና የሰለቸው፣ አሁንም አልገደልከኝም ፈጣሪ፣ እናቴም ናፍቀኛለች፣ እህቴም ናፍቀኛለች፣ ነግቶ ሲመሽ ሰለቸኝ እያለ ያማርራል። ይህ ሰውዬ ታዲያ መኪና ይዞ ስለነበር ኪራ ከፊት ለፊት መሀል አስፓልት ላይ ቆሞ ራሱን ለማጥፋት ወስኗል። በመኪና እንዲገጭ የውም ፈጣሪ ሆይ ግደሌ ስልህ ሰው ልታስገድለኝ ምን አደረኩህ? እያለ ፈጣሪውን ያማረራል። ሰውየው ከመኪና ወርዶ ወደ ኪራ ምርቷል ደግሞ በልብስ ማበር ጀመራችሁ? እያለ ኪራን ይጠይቀዋል። አዎ ልፈርምልህና ግደለኝ በጸጸት አለንጋ ከምገረፍ ብሞት ይሻለኛል ሰውየው ቅዱስ ስለሆነ ከእኔ ቅዱስ ላይ አይደለም ራስህን የምትገላገል ሌላ አማራጭ ፈልግ ይለዋል ኪራም ወደ ሞት እየሄድኩ እያለ ነው ያቋረጥከኝ ይለዋል ምነው አንተ ወጣት አይደለህ እንዴ ገንዘብ ከሆነ ችግርህ እኔ እሰጥሃለሁ ይለዋል ገንዘብ ኪራም ቆይ አንተ ማነህና ነው እኔን ቁመህ የምታወራኝ ይለዋል በዚህ ሁኔታማ ትች ሀሌድም ባይሆን ጠርሙስ እያጋጨን ተረጋጋ፣ ና እናውራ መፍትሄም እንፈልጋለን። ከተሰጠው ስትእዛዝ መሰረት ሰኒን ከቤቷ አድርሷታል። ካደረሰት በኋላ የኮሰረት ወጡን ሳል በላል ሄድም እያለ ድርቅናውን ጀምሯል። እሷም እባክ ሄድልኝ። እነሱ ስለማይግባቡ ጭቅጭቃቸውን ቀጥለዋል። ሰኒም ሳልበላ አልሄድም ካልክ ሻይ በዳቦ ብላ ትለዋለች። እኔ ህፃን አደለው፣ ሻይ በዳቦ አልበላ። በሌላ በኩል እምሩና ናሆም ስለሰኒ ያወራሉ። እግሯን ተሰብራለች፣ ክብሮምም ይዟት ሂዷል፣ ሉጅ ጋር ሊስማሙ አልቻሉም፣ አይጥና ድመት ናቸው እያለች ትነግረዋለች። እሷም እንዳልወደደችው ነግራኛለች ይላል። እንዲያውም ስናነሳሽ ደወለች፣ እድሜዋ ረዥም ነው። ታዲያ ሰኒ እባክሽን ክብሮምን ውጣ በይልኝ፣ አልወጣም አለ ትላለች። አሁንም ከሰን ቤት ነው ያለው። ራሽንም አሞሻል አፍሽምም ተሳስሯል ራሽን ታይው እያለ ልቧን ያወልቃታል። እባክህ አንተ ሰውዬ ቤት የቤት የለቀ እውጣልኝ ምግብህን በልተሃል ትላለች። ምነው የኮበዘዘ ሻይ በገብስ ዳቦ አበላሽኝ እና ምግብ አበላሁት ብለሽ ታቆር ያለሽ እንዴ ይላታል። ክብሮምም ለአንቺ ማን አለሽ በዚህ ሁኔታ ውስጥ ተቀምጠሽን የጥቼሽ አልሄድም አይነት ነገር ነው። ሐኪም ቤት ልውሰድሽ ይላታል። ይህም እንዳላመማት እና ምግብ ስትበላ እንደሚለቃት ትነግረዋለች። እሱ ግን በፍጹም አይሆንም ይላል። ሰውየው ኪራን መጠጥ ቤት ወስዶታል። እየጠጡ ነው። የገር መሀል እናቴ የሶስት ዓመት ሙሉ ስትታመም አባቴ ደብቆኝ ነበር እያለ ያለፈውን ነገር ይነግረዋል። ለፈውም እናቴ ሆስፒታል ስትገባ አያቴ እንደታመመች ነበረ የነገሩኝ። ሰውየውም ብቸኛ ልጅ ነበርክ። ነበርኩ ነበርኩ ስትለኝ በስተርጅና ወለዱ አንተ ደግሞ ምን ማለት ነው? ሲጀምር አንተ ማነህ ስላለው፣ እኔ ቅዱስ እባላለሁ። ህመምክን ለማታውቀው ሰው ስታወረው ይቀልሃል። ለምታውቀው ስታወረው ግን እየገመተ ያዳምጠሃል። ሆነም ኪራ በሰከረ መንፈሱ ማነህ፣ ምንድነህ እያለ መጠየቁን ጀምሯል። ሰውየውም እንደ ምቾትህ ዘናበል ይለዋል። ከፈለክ ይጨመርልህ፣ እንደዚህም ሰክሬ ልጨምርልህ ትላለህ እያለ ይመልስለታል። ኪራ ነው መቼም እንደሚኖር ሰው ጨጓራዬን ብለህ አስብለት አይደለም አይደል? ኪራ ምን ማለት ነው? እሱ ደግሞ ቀላል እኮ ነው። ቅድም ልሞት ነው ብለህ ነበር ግን ባልዚህ ሬሳ ነበርክ። አሁን ለእኔ የቆምክ ሬሳ ነህ ይለዋል። ኪራም ታውቀሃል እየሰደብከኝ እኮ ነው ይለዋል። አንተ እኮ ነህ እንደዚያ ያልከኝ እና እኔ እንደዚህ ብለህ ስደበኝ ብዬ እነግርሃለሁ። ምን ነው ከበደህ? ራስን ብታጠፋ እኮ ሬሳ ነበር ብዬውም ስቆበታል። ለምን ሳክም ይለዋል ኪራ። ቅድም ራሴን ላጠፋ ነው ብሎ አካኪ ዘራፍ ሲል የነበረ አሁን ክብሬ ተነካ እያለ ያወራል። እዚህ ላይ ነው የጽናት ድራማ ክፍል 69 ያለቀው። በቀጣይ ክፍል ቀጣይ ክፍሉን ይዤላችሁ ቀርባለሁ። ሰላም ለሀገራችን ሰላም ለሕዝባችን ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራብሽን በማድረግ ቤተሰብ እንድትሆኑ ፓክሩ እጠይቃለሁ።